ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች፣ የምትረዳ ሩሩ ለእኛ ለቤተሰብ ዘጠና አምስት ፐርሰንቱን የምትኖር በመሆኗ እሷ መሄዱን መቶ ፐርሰንት አልወደድኩም ነበር። በተባለው ቃል መሰረት እንዲትኖር ነበረ የምፈልገው። ለካ እግዚአብሔር ልክ ነው። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ ነበር። እና አንድ ቀን አገልጋዮች ውድ ፕሮግራም ላይ ከእኔ ጋር አብራ እንድታገለግል እድል በር ከፈቱላት። ያን ቀን ተኝቼ አላደርኩም አለች። እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንዲትሄድ አልፈለግንም ነበር። አሁን ገና ሳይንሱ ገብቶናል፣ ለእነ ገብቶኛል አሁን እሷ መልካም የሆነ ነገር ናች። ስለዚህ በእርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርስቲ ደርሳ ትምህርቷን ከጨረሰችበት ጀምሮ በዝማሪ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ መቶ ፐርሰንቱን ለቤተሰብ ስትኖር የነበረችው ከዚህ በኋላ ግን ለራሷ እንድትኖር ሀሳብ ነበረ እና እግዚአብሔር ግን አላለ እስካሁን ያገለግለችው ለእናንተ ይበቃል ከዚህ በኋላ ለኛ ታገለግላል በሚል ጠርቷታል ከትላንትና ጀምሮ በጣም ልባችን ተሰብሯል በጣም ምርር ያለ ሐዘን እምባላይ ነበረ ያለ ነው አሁን ግን ሰባኪው ባስተላለፈ መልእክት እኔ ተጽናንቻለሁ እግዚአብሔር ስም የተከበረ ይሁን እጅግ በጣም አዝነናል። በቢሮ ደረጃም ሐዘናችንን ለመግለጽ በስጋ በመለየቷ ያው ስጋ ያዝናል፣ እግዚአብሔር ደግሞ ያጽናናል። ስለዚህ አንደኛው በስጋ በመለየቷ ከቤተሰቧ ከቤተ ክርስቲያን ሐዘናችንን ለመግለጽ እንደ ካውንስል ነው። ሁለተኛው መልእክታችን ደግሞ ምስጋናን ነው። ለእግዚአብሔር ምስጋና ነው። ምስጋናው ምንድን ነው? ምስጋናው ቅድም በተነበበልን በዘኍልቍ መጽሐፍ ላይ የጻድቃንን ሞትን የልሙት ፍጻሜ እንደርሱ ፍጻሜ ትሁን ይላል በዚ ላይ የጻድቃን ሞት ማለት በጌታ ሆኖ እንደዚህ በአማረ ሁኔታ እየዘመሩ እያመለኩ በንጽህና ህይወታቸውን እየጠበቁ ወደ ጌታ መሄድ ነው። ፍጻሜው መልካም። ፍጻሜው አሁን የእሷ ፍጻሜ መልካም ፍጻሜ ነው። በዓለም አስተሳሰብ፣ በሌሎች አስተሳሰብ በጣም አስደንጋጭ ነው። እየበቀለች ያለች ልጅ እየታየች ያለች ልጅ በጸጋዋ ብዙ ሰዎች የተጽናኑባት ልጅ እግዚአብሔር ያስነሳት ልጅ አሁን ስትወሰድ፣ አንዳንዱ በሌላ ሊተረጉም ይችላል። ግን የእግዚአብሔር ውሳኔ ትክክል ነው። ቅድም እንደተባለው ዋናው ፍጻሜው በጌታ ሆኖ ማለፍ ነው። ህይወት ጠብቆ ማለፍ ነው። የእግዚአብሔር ቃል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም ከሚኖር ህያው ከሆነ ከእግዚአብሔር ቃል ነው እንጂ። ስጋ ሁሉ ሳር ነው፣ ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠዋልጋል፣ አበባውም ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። እናንተ የተወለዳችሁት ከእግዚአብሔር ቃል ነው ይላል። ይቺ ብላቴና ዳግም ተወልዳ ስለ ዳግም ልደት የምትዘምር የምትሰብክ ከጌታ ጋር የሆነች ከማይጠፋው ዘር ተወልዳ ወደማይጠፋው ዘር ሄዳለች። ሌላው ስጋ ሁሉ ረጋፊ ነው። ምንም አይነት ይሁን የከበረ ነገር ያለንም ቢሆን የተዋረደ ነገር ያለን ቢሆን ሁሉም ይቀራል። ነገር ግን ዳግም የተወለደ ሰው ከህያው ወደ እግዚአብሔር ይሄዳል ማለት ነው። ለዚህ ነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ ላይ ያገባም እንዳላገባ የሚገዛም እንደማይገዛ ይሁን፣ ቀኑ ቅርብ ነው። የዚች ዓለም መልክ አላፊ ነው ይላል። የዚች መልክ አላፊ ነው። በቃ እናልፋለን። ሁላችንም በምንም ምንም አይነት ብንሆን እናልፋለን። እግዚአብሔር አምላክ ግን ያገኘ ሰው ቅድም እንደተሰበከልን የእግዚአብሔር ቃል ለዘለዓለም ወደሚኖር ነው እህታችን የሄደችው። የዕድሜ መርዘም ለጌታ ብዙ ላይጠቅም ይችላል። ብዙ ሰዎች በእድሜር ዝማኔ ውስጥ መንገዳቸው ተበላሽተዋል። አንዳንዶቹም ደግሞ ሌላ መስመር ሄደዋል። የታደሉቱ ናቸው በእንደዚህ አይነት መልካም ፍጻሜ የሚፈጽሙት። መጨረሻችንን ዛሬ ቢሆን የሁላችንም ተዘጋጅተናል ወይ ነው ዋናው ነገር። ብሉይ ኪዳን ማለት የፍጥረት መጽሐፍን ስናነብ የነሱ የመጀመሪያዎቹ ሰዎች ዕድሜ በጣም ረጅም ነው። ዘጠኝ መቶ ስልሳ ዘጠኝ የማትሷላ ዕድሜ አለ። ዘጠኝ መቶ ስምንት መቶ እዛ ሺህ ቤት አጠገብ ነው፣ ብዙዎቹ የኖሩት ኖሩ፣ ልጆች ወለዱ፣ በሉ፣ ጠጡ፣ ከበሩ፣ ሞቱ ይላል። ግን ሁለት ሰዎች ላይ የተለየ ታሪክ እናነባለን ለፍጥረት አምስት ላይ በተለይ ሄኖክ ሄኖክ አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርን ደስ አሰኝቷል እልና የኖረው እድሜ ሶስት መቶ ስልሳ አምስት ነው። ትንሹ እድሜ የኖረው እሱ ነው። ግን ከነዚህ ከትልልቆቹ ሁሉ በላይ ደግሞ እግዚአብሔርን ደስ ያሰኘ ሳይሞት የተወሰደ እግዚአብሔር አካሄዱን ደስ ስላሰኘ በዛች በአጭር እድሜ ውስጥ ማለት በአጭር እድሜ የእድሜ መርዘም ወይም ማጠር ሳይሆን በተሰጠን እድሜ ጊዜ የለንም። በዛ ውስጥ እግዚአብሔርን ደስ አሰኝተን ስንኖር እግዚአብሔር ያንን ነው የሚወደው። እቺ ልጅ ድንቅ የሆነ ዜማ፣ ዝንቅ የሆነ ዝማሬ፣ ማጽናና ጸጋ ጌታ ሰጥተዋታል። ብዙዎች ተጽናንተውባታል። እግዚአብሔር ይህንኑ ነው የሰጣት በዚሁ ሆኖ ያለፈችው። ሌሎቹ ደግሞ ረጅም ዓመት ያገለገሉ አሉ። እግዚአብሔር እንደሰጣቸው ነው። ስለዚህ ባለን ዕድሜ ዘመኑ አጭር ነው ስል ለእያንዳንዱ ሰው አይታወቅም። ጊዜው የእግዚአብሔር ዘንድ ብቻ ነው። አንድ ቀን በቃ ስል በቃ ግን ባለን እድሜ እግዚአብሔርን ደስ አሰኝተን እንደሷ በህይወት በዝማሬ አልጋ ላይ ሆና እንደዘመረች፣ በህመም ውስጥ ሆኗ ጌታን እንዳመሰገነች የእኛም ህይወት በምስጋና ውስጥ ነው ፍጻሜያችን ይሆን። እግዚአብሔር አምላክ ቤተሰቡን ያጽናና። ሁሉ አላፊ ነው። ሁላችንም እናልፋለን። ይህቺ ልጅ ግን ወደ እግዚአብሔር አምላክ ወደ ህያው ጌታ ሄዳ በህያዋን ማህበር ተቀላቅላለች። ክብር ለእግዚአብሔር ይሆን። እግዚአብሔር ይባርካቸው። እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናዝናለን፣ አዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ነው የሚለው መዝሙር 116 ቁጥር 15። በእግዚአብሔር ፊት በእግዚአብሔር አይን ፊት ይሄ የከበረ ነው፣ እና የከበረ ብቻ አይደለም ፕሪሽስ ነው ነው የሚለው ክብሩ የማይለመድ ነው፣ እየቀጠለ የሚሄድ ነው። የሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አይደለም የሚገባቸው። መቼም እሷም እኛም ከሄደን በኋላ ማን ለምደው ግሎሪ ነው፣ የሰው አይን ፊት አይደለም። በእግዚአብሔር አይን እና በሰው አይን አይተ ነውን ያለቀስ ነው በሰው አይን አይተነው ነው የከበደን። እንወዳታለን። የሚ ያለፉትን ሶስት አመት ተኩል አገልግላለች ከኛ ጋር እግዚአብሔር በጄፔስ ቤተክርስቲያን የላከው ቅባት ከወለዳት ልጆች አንዷ ነች። ሽወ ስዊት ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኝባት ከፍቶኛ አያውቅም። በሷ በሁሉ አገልጋዩ ዘንድ የተወደደች ነች። ሁላችንም እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ነው ወደ አዲስ አበባ መጣች የእኛን ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር እና እሷ ግን ቸርች እየመጣች ነበር የምታገለግለው። ወርሽፕ ቲም ውስጥ ነበረች። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ ነበር። እና አንድ ቀን አገልጋዮች እሁድ ፕሮግራም ላይ ከእኔ ጋር አብራ እንድታገለግል እድል በር ከፈቱላት። ያን ቀን ተኝቻ አላደርኩም ማለች እና ያች የእሁድ አገልግሎት የእሷንም አገልግሎት ለዓለም አበቃው። የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር። የእግዚአብሔር እጅ ነበር። እንደዚያ ያገነናት። ማንንም እኛ ማግነን አንችልም። የእኛ ቢሆን ለቤተሰብ ነበር የምንሰጠው። እሷ ያገነናት፣ በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ ጌታ ግን እንግዲህ አናቅም በቃ አለ የእሷ ሶስት ዓመት ተኩል አገልግሎት ግን የአንዳንድ ሰው የሀያ ዓመት አገልግሎት ነው በጣም ነው ጌታን የምትወደው አገልግሎት ትወዳለች ቸርችን ትወዳለች ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሺ ዎዝ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር ከብሔራዊ ትያትር ነው ወደ ኛ የመጣችሁ ወደ ጂፒኤስ የመጣችሁ። እና ጂፒኤስም በምታዩት በቪዲዮ አድልም የጀመረችው ጓዳ ነው ስታ አገለግል ነበር ነእኛ በኋላ ነው ያወቅ ነው ይርባት ነበር ይጠማት ነበር መሳፈሪያ የላትም ነበር። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናትን ይስጥ። ለጄፒኤስ ወዳጆች ለምትወዱን ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አቃለሁ ለእሷ እና ቴንኪ ዩ እግዚአብሔር ያክብራችሁ ስላሳያችሁ ፍቅር ኢትዮጵያውያን፣ ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርጋችሁ። ለቤተሰቡ መጽናናትን እግዚአብሔር ያድርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን የሚል ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ወዳችኋለን። ተባረኩ።